የተሰራጨ ሰውነቱ ላይ ደሞ ላይ ልጅነቱ ላይ ብጽነሱ ላይ ለሰላሳ ዓመት የሠራ ውጣ ውጣ በኢየሱስ ስም ውጣ በኢየሱስ ምግቤያ ላይ ያያችሁት የጴንጤ ጠንቋይ በማዕከላዊ ኢትዮጵያ በስልጤ በማረቆ በመስቃን በቄቤና እንደዚሁም ሌሎች ብሔረሰቦች ገበሬዎች ላይ ድራማ የሚሰራ ጠንቋይ ነው። እንግዲህ ገበሬዎችን የኔቢጤዎች ምንም የማያውቁትን እያስፈለገ እያመጣ አይታችሁ ከሆነ ፊት ላይ የሚረጭ ነገር ሲረጭባቸው ነበረ። ያ ነገር ድግምት ስለሚሆን ማህበረሰባችሁን ድቃቄ እንዲያደርጉ ተናገሩ። እሱ ቸርች ዛለማለማችሁ ስትመላለሱ እንድትኖሩ እሱ የፈለገውን ነገር እንድታደርጉ ነው የሚያደርጋችሁ ጆሮ ላይ አፍ ላይ አይን ላይ ነው ሲረጭ፣ አይታችሁት ከሆነ ማለት ነው። የሚረጨው ያ ድግምት ነው። እንደሚታወቀው የፕሮቴስታንት ሀሰተኛ ነብያቶች ወደ አፍሪካ ሀገራት በመሄድ ድግምት አስጠንቅሎ የሚመጡ ጠንቋዎች ናቸው። ድግምት እንዳይደረግባቸው ለማህበረሰቡ አድርሱ። በተለይም መግቢያ ላይ ይሄ ቦርጫም ሰውዬ ለ30 ዓመት በሽተኛ ነኝ አላለም? እኔ ግርም ነው የሚለኝ፣ ትልልቅ ሰዎች ማዕከላዊ ኢትዮጵያ እንደ ሀለባ እንደ ስልጤ መስቃን ማረቆ ላይ ትልልቅ ሰዎች የፕሮቴስታንት ሀሰተኛ ነብያቶች ዋሹ የሚሏችሁን ለምን ተዋሻላችሁ? አታፍሩም እንዴ? ትልልቅ አደላችሁም እንዴ? ይሄ ሰውዬ፣ ወፍራሙ ሰውዬ፣ ቦርጫሙ ሰውዬ ለሰላሳ ዓመት አብም ያለው አለ፣ ሶስት ደቂቃ ተማያቅም። አይታችሁታል ወዙ እንዴት ጥብርቅ ጥብርቅ እንደሚል የሰው ልጅ በቃ። ፕሮቴስታንት ሀሰተኛ ነብያቶች የሰው ልጅ አቅልቢስ አደረጉት። የሰው ልጅ ትርጉም የሌለው አደረጉት። ለትንሽ ጥቅማ ጥቅም ለትንሽ ገንዘብ የሚዋሹ ሳይታመሙ ታመናል የሚሉ እኔ እንጃ ድግምቱ ነው መሰል የሚያስልፈልፋቸው፣ የሰው ልጅ በዚህ ደረጃ እንዲህ ራሱን ያዋርዳል። እስኪ አትዋሹ ደግሞ። የዛ አካባቢ ማህበረሰብ ማለት ነው፣ ሙስሊሙ ማህበረሰብ በጣም እኔ እንጃ ድንቁርና በጣም ተጫጭኖታል። እዛ አካባቢ የላችሁም? እዛ ሂደው ለጴንጤ ጠንቋይ ቃለመጠይቅ የሚያደርጉትን ሄዳችሁ ለምን ሶሻል ሚዲያ ላይ አታጋልጡም? ለምን ሄዳችሁ እንዴት ሄዳችሁ ምንድነው ያደረጓችሁ ብላችሁ ሶሻል ሚዲያ ላይ እንትን በሉ። እናንተ ዝም ካላችሁ ነገጧት መጫወቻ ነው የሚያደርጓችሁ፣ ሌሎቹም የጴንጤ ጠንቋዮች ማለት ነው እኔ ግርም ምን ያለኝ እስኪ ማህበረሰባቸውን አንቁ፣ እስኪ አንቁ። ሙስሊም ማህበረሰብ ከጥንት ጀምሮ የለመደው ምንድነው? ዝም ነው፣ ዝም ጎረቤቱ እዛ ጴንጤ ጠንቋይ ጋር ሂዶ ሲመጣ ዝም። ለምን ሄድክ? እንዴት ሄድክ ብሎ አይጠይቅም። ረዘም ጎረቤት አደለም የገዛ ዘመድ የገዛ ልጅ የገዛ ወንድም የገዛት የገዛ አባት የት ሄድሽ? የት ወጣሽ? የት ሄድክ? የት መጣህ? ብሎ አይጠይቅም። ሙስሊም ማህበረሰብ እንደዚህ አይነት ህይወት ስለለመደ ጴንጤው መጫወት ያደረገው ለዚህ ነው። ነገር ግን የት ሄድክ ብሎ መጠየቅ ሲጀምር ሶሻል ሚዲያ ላይ ለምን ሄድክ ብለ ጠይቁት። ጴንጤ ጋ ሄዱ ያስጠነቆለውን ለምን ሄድክ ብላችሁ ጠይቁት። መጠይቅ ስጀምሩ ጴንጤ ጠንቋይ ጋ አይሄዱም። ገበሬ ማህበሩ ማለት ነው። እነዚህ ኋላ ቀሮች ናቸው። በጣም ነው የሚያስጠላው።